በዙሪያችሁ ያሉትን ሰዎች የምርም እውነተኞች ናቸው ወይስ እያስመሰሉ የሚል ሀሳብ በአእምሯችሁ ውልብ ብሎባችሁ ያውቃል? ምናልባትም እነዚህ ሰዎች ወይም ከጓደኞቻችሁ መካከል ጥቅም ሲፈልጉ ብቻ ወደ እናንተ እንደሚመጡ አስተውላችሁ ይሆናል። እነዚህ ሰዎች የምትሉትን ሁሉ የሚቀበሉ፣ የምትወዱትን ሁሉ የሚወዱ ወይም ከምታደርጉት ሁሉ ነገር ጋር የሚስማሙ ናቸው። እርግጥ አንድ ሰው የእውነት ጥሩ ይሁን ወይም እያስመሰለ እንደሆነ ለማወቅ ትንሽ ያስቸግራል። አንዳንድ ሰዎች ከተደበቀው መርዛማ ማንነታቸው ባለፈ መልካም በሚመስል የተቀባባ ባህሪያቸው ምክንያት በብዙዎች ዘንድ እንደ ጥሩ ይቆጠራሉ። ስለዚህ በዙሪያችሁ ያሉ ሰዎች ወይም በሕይወታችሁ ድርሻ ያላቸው ሰዎች የእውነትም መልካም ሰዎች ናቸው ወይስ እያስመሰሉ የሚለውን ለመለየት ቀጥሎ የተዘረዘሩትን ስድስት ባህሪያት ማወቅ ይጠቅማችኋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ አንድ ሁልጊዜ አክብሮታቸው ከነሱ የተሻሉ እንደሆኑ ለሚያስቧቸው ሰዎች ብቻ ነው። አስመሳዮች ትልቅ ቦታ አላቸው ተብለው ለሚታሰቡ ሰዎች ከልክ ያለፈ ውዳሴ ሲያሽጎደጉዱ ልታገኟቸው ትችላላችሁ። በማህበረሰብ ዘንድ ለሚከበሩ ሰዎች የተለየ ቦታ መስጠት ወይም በተለየ መንገድ መቀበል ችግር የለውም። ለምሳሌ አንድን ጠቅላይ ሚኒስትር ጓደኞቻችሁን በምታወሩበት መንገድ ልታወሩት አትችሉም። ነገር ግን አንድ ሰው ስልጣን ያላቸውን ወይም ከፍ ያለ ቦታ የተቀመጡ ሰዎችን እየመረጠ ከሚገባቸው በላይ የሚያደንቅና የሚያወድስ ከሆነ ያ ሰው አስመሳይ የመሆን እድሉ ከፍተኛ ነው። አንድ አጠቃላይ ህግ አለ። የአንድ ሰው ትክክለኛ ማንነት የሚታወቀው ከሱ በታች ያሉትን ሰዎች ትሪት በሚያደርግበት መንገድ እንጂ ከሱ በላይ ላሉ ሰዎች በሚያሳየው ባህሪ መሆን የለበትም። ይህንን መርህ በመከተል የሆነ ሰው በትክክልም ጥሩ ሰው መሆኑን አሊያም በሰዎች ስልጣንና የኑሮ ሁኔታ ላይ የተመሰረተ ፍላጎት ያለው አስመሳይ ሰው መሆኑን በቀላሉ መለየት ትችላላችሁ። ሁለት ሁሉንም ሰው ማስደሰት ይፈልጋሉ። ያገኙትን ሰው ሁሉ ለማስደሰት የሚጋጋጡ ወይም ሰዎችን ሁሉ ለማስደሰት አላስፈላጊ ኃይል የሚያባክኑ ሰዎች አጋጥሟችሁ ያውቃሉ? ለምን መሰላችሁ? ሁሉም ሰው እንዲወዳቸው ስለሚፈልጉ ነው ሪጀክት መደረግ ወይም ችላ መባልን መቋቋም አይችሉም። ስለዚህ ለሁሉም ሰው የተጠየቁትን ሁሉ እሺ፣ አዎ ማለት አለባቸው። በዚህ ባህሪያቸው ምክንያት ብዙ ጊዜ ጥሩ ሰዎች እንደሆኑ ይታሰባሉ ወይም ተግባቢ ተደርገው ይቆጠራሉ። ነገር ግን አብዛኛውን ጊዜ የገቡትን ቃል ሲተገብሩ አታገኟቸውም። ይህም የሚሆንበት ምክንያት ላገኙት ሰው ሁሉ እሺ ስለሚሉና ቃል ስለሚገቡ ነው። ከዚያም ለዛ ሰው ሁሉ የገቡትን ቃል ለመፈጸም ተነሳሽነት አይኖራቸውም። እነዚህ ሰዎች መጨረሻቸው የሚሆነው ሰዎችን ማበሳጨት ነው ሶስት ከመጠን ያለፈ ትኩረት ፈላጊ ናቸው የሆነ መልካም ነገር ከማድረጋቸው አስቀድመው አቴንሽን ወይም ትኩረት ከሚፈልጉ ሰዎች ጋር ጓደኛ ሆናችሁ ታውቃላችሁ አስመሳይ ሰዎች ብዙ ጊዜ ትኩረት ፈላጊ ናቸው ነገሮችን የሚያደርጉት ከሰዎች ሙገሳን ለማግኘት ሲሉ ነው በተቃራኒው የምርም ጥሩ የሆኑ ሰዎች ግን ጥሩ ነገር ለማድረግ ተነሳሽነታቸው የሚመነጨው ከውጭ በሚያገኙት ሙገሳና አድናቆት ላይ የተመሰረተ አይደለም። የሌሎች ሰዎችን ይሁንታና ትኩረት የሚፈልጉም አይደሉም። ከዛ ይልቅ ተነሳሽነታቸው የሚመነጨው በውስጣቸው ካለ መልካምነት ወይም ለነገሮች ከሚሰጡት ዋጋ በመነሳት ነው። ስለዚህ መልካም ሰዎች መልካም ነገሮችን የሚያደርጉት ወይም ሰዎችን የሚረዱት እንደዛ ማድረግ ስለፈለጉ ብቻ ነው። ሰዎች ሙገሳ ሳትሰጧቸው ስቀሩ ከዚህ ቀደም ያደርጉ የነበሩትን መልካም ነገሮች ማድረግ የሚተዉ ከሆነ እነዚህ ሰዎች አስመሳይ ሰዎች ናቸው ወይም እውነተኛ አለመሆናቸውን የምታውቁበት አንዱ መንገድ ነው አራት ከጀርባ ያሟችኋል የሐሜት ሱስ ያለባቸው ሁልጊዜ ስለ ሰዎች የሚያወሩ ሰዎች ታውቃላችሁ በእርግጥ ማንም ሰው የግል አስተያየቱን ወይም ሀሳቡን የመናገር መብት አለው ሰው ማማት ወይም ስለ ሌሎች ሰዎች እነሱ በሌሉበት ማውራት የእነዛን ሰዎች ማንነትና ተቀባይነት የሚጎዳ ነገር ነው። ከዛ ይልቅ በሀሳብ ከማይስማሟቸው ጋር ወይም የሚቃረኗቸውን ሰዎች በግልጽ ፊት ለፊት የማይስማሙበትን ሀሳብ መግለጽ የሚችሉ ሰዎች ወይም ለመወያየት ዝግጁ የሆኑ ሰዎች እነሱ ሰዎች እውነተኞች ናቸው። አምስት በወሳኝ ጊዜዎቻችሁ አይገኙላችሁም። በጥብቅ በምትፈልጓቸው ጊዜ ሁሉ የማይገኙ ጓደኞች ኖራችሁ ያውቃሉ። ይሄ ባህሪ የአስመሳይ ጓደኞች ባህሪ እንደሆነ ይታወቃል። ሁልጊዜ ወደ እናንተ የሚመጡት ከእናንተ ጥቅም ሲፈልጉ ብቻ ነው። ከዛ ውጭ በጭራሽ አታገኟቸውም። እናንተ በተራችሁ እርዳታቸውን ፈልጋችሁ ወይም ለስኬቶቻችሁ ደስታችሁን እንዲጋሩላችሁ ብጠሯቸው ሰበብ ደርድረው ይቀራሉ። እነሱን የምታገኟቸው ወይም እናንተ ጋር ጥሩ ጥሩ የሚጫወቱት እነሱ የሚጠቀሙት ነገር እናንተ ጋር ካለ ብቻ ነው። ስለዚህ እንደዚህ አይነት ሰዎችን ከህይወታችሁ ማስወገድ አስፈላጊ የሚሆንበት ምክንያቱ ግንኙነቱ ከአንድ በኩል ብቻ እንዳይሆን ወይም እናንተን መጠቀሚያ እንዳያደርጓችሁ ነው። ስድስት ስለ ራሳቸው መጠየቅ አይፈልጉም ወይም ማንነታቸውን ከሚመለከቱ ጥያቄዎች ሁሉ ይሸሻሉ። ስለ ራሳቸው ስጠይቋቸው በተደጋጋሚ አቮይድ የሚያደርጉ ሰዎች አጋጥሟችሁ ያውቃሉ። አስመሳይ ሰዎች ስለ ግል ህይወታቸው ምንም አይነት ነገር መስማትም ሆነ መጠየቅ አይፈልጉም። ምክንያቱም ዋና ግባቸው በሁሉም ዘንድ ተወዳጅ መሆን ነው። ስለዚህ ስለ ግል ህይወታቸው የሚጠየቁትን ጥያቄ ዞር በማድረግና የተሳሳተ አመለካከት ለሰዎች ከመስጠት በመቆጠብ ሪስክ ይቀንሳሉ። በምትኩም ጥያቄውን ወደ ራሳችሁ በማዞር ከምትሉት ሁሉ ነገር ጋር መስማማታቸውን ይገልጹላቸዋል። አስመሳይ ሰዎች በጭራሽ ትክክለኛ ማንነታቸውን እንድታውቁ እድል አይሰጧችሁም። ስለዚህ ቀልባችሁን ማመንና መከተል አንዳንዴ አስፈላጊ ይሆናል። በመጨረሻም እስካሁን ካወራናቸው ባህሪያት ጋር የሚመሳሰሉ ሰዎች አጋጥሟችሁ የሚያውቁ ከሆነ በኮመንት አሳውቁኝ። ቪዲዮ ጠቃሚ እንደሆነ ከተሰማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም ቆዩ።